ኢትዮጵያ የአየር ንብረት ለውጥን በመዋጋት በኩል ባለፉት ዓመታት የአረንጓዴ አሻራ ዘመቻን በማካሄድና ምላሽ በመስጠት አርአያነቷን እየተወጣች ትገኛለች። ችግሩን ከስሩ ለመንቀል ይህንኑ ስራዋን አጠናክራ የቀጠለችው ሀገሪቱ በዘንድሮ ዓመትም ለምታደርገው የአረንጓዴ አሻራ ልማት ዘመቻ ከአሁኑ ዝግጅቷን እያከናወነች ነው። በኦሮሚያ ክልል በተያዘው የ2017 በጀት ዓመት የክረምት ወቅት ተከላ ከ200 ሄክታር በላይ መሬትን በመለየት 55 ቢሊዮን ችግኞችን ለማልማት ታቅዶ 53 ቢሊዮን ያህሉን ማሳካት መቻሉ ለተሰጠው ትኩረት አብ ድህነት ነው። በክልሉ በደቡብ ምዕራብ ሸዋ ዞን ታዲያ ከ200 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራ ነው። አረንጓዴ አሻራ ልማትን ለማስፈጸም ብዙ ስራዎችን ሲሰራ ነበር። በዘንድሮ ዕለትም እንደ ዞናችን ያቀን ነው። ወደ 200 ሺህ ችግኞችን፣ 200 ሚሊዮን ችግኞችን ለመትከል እቅድ ይዘን ችግኞችን አዘጋጅተን ህዝቡ በአሁኑ ሰዓት ጉድጓድ እያዘጋጀ ና ችግኞችን የተለያዩ የሆነ ችግኞችን እያዘጋጀ ነው። የአረንጓዴ አሻራ ልማት በቀጥታ ከሚያስገኘው ጥቅም ባሻገር በርካታ የጎንዮሽ ጥቅም እንዳለው የገለጸው የደቡብ ምዕራብ ሸዋ ዞን በዘንድሮ መርሃ ግብር ከሚተከለው ችግኝ ውስጥ 12 በመቶ ያህሉ ለምግብነት፣ ለአፈር ለምነትና ለመድኃኒት ቅመማ የሚያገለግሉ ናቸውም ብሏል። ከነዚህ ችግኞች መካከል ወደ 12 ፐርሰንት የሚሆኑት ለምግብነት የሚውሉ አትክልትና ፍራፍሬዎችን አዘጋጅተን ለአርሶ አደርና በተለይ ዘንድሮ የያዝነው እቅድ ምንድን ነው በክላስተር ደረጃ ለመትከልና ህዝቡ ከዛ ተጠቃሚ እንዲሆን ለወጣቱ የስራ እድል ለመፍጠር በየቀበሌው በተለይ አሁን የአዲሱ የቀበሌ መዋቅር ለኛ ትልቅ ለህዝቡም ትልቅ እድል ፈጥሯልና እሱን ተጠቅመን እያንዳንዱ በየቀበሌ የሚገኘው በየወረዳ የሚገኘው ስራ አጥ ወጣቶችና ህዝቡ ተባብሮ በክላስተር ደረጃ የተለያዩን አትክልትና ፍራፍሬዎችን ለመትከል እየተዘጋጀ ነው። የተለያዩ ችግኞች ናቸው እዚህ ጋር የሚገኙት። አኪዣዎች አሉ፣ ሰስፓኒያ አለ ግራቪሊያ አለ። ሞሪንጋ አለ። ለተለያዩ እንትኖች ነው የሚውሉት። ለተለያዩ ለሜዲሲን የሚውሉት አሉ። አሁን ሞሪንጋ ያልኩትን ለሜዲሲንም ይጠቅማል። ኒም አለ፣ እንደዛ ለሜዲሲንም ይጠቅማል። ከዚህ የተረፈ እነኛ ኬሽ የሚባሉት የግራር ዝርያዎች ናቸው። የግራር ዝርያዎች ደግሞ ወደ ተለያዩ ህብረተሰብ ነው የሚወጡት ጥቅሙም በጣም የተጎዳ መሬትን ወደ ቦታ እንዲመለስ አፈር እንዳይሸራሸር ይጠቅሟል። በዞኑ ከዚህ ቀደም ማህበረሰቡን ብዛም ስለ ፕሮግራሙ ግንዛቤ አልነበረውም ያሉት የዞን አስተዳዳሪው ችግኝ መትከል ያለውን መልከ ብዙ ጥቅም በማስገንዘብ ለውጥ እየታየበት ነው የሚላሉ። ከጊዜ ወደ ጊዜ እየተሻሻለ መጥቷል። ባለፉት አመታት እኛም እንዳየነው ክፍተቶች ነበሩት። ይሄ ደግሞ ሊመጣ የቻለው ባደረግነው ግምጋማ መሰረት የሰው አንደርስታንዲንግ በሚፈልገው ደረጃ ስላልመጣ ነው። አሁን ይሄ ችግኝ መትከል ለአካባቢ ምን ጥቅም አለው? ለህዝቡ ምን ጥቅም አለው? አየርን ባላንስድ ማድረግ ብቻ ሳይሆን አፈርን መጠበቅ፣ ውሃን ደሞ ማያስ ውሃዊ ደሞ እነዚህ ሲያዙና ግሪን ሌጋሲው ሰራ ምናልባት ከዚህ በፊት የደረቁ ምንጮችም ውሃ እያፈለቁ ስለመጡ ህብረሰቡ እየተጠቀመ ስለሆነ ይህን ጉድጓድ በጊዜ ማዘጋጀቱ ለራሱ ጥቅም እንደሆነ ህብረሰቡ በጣም ስለተረዳ ከዚህ በፊት የገጠመን የጉድጓድ ዝግጅት ላይ ዘንድሮ እንደማይገጥመን ተስፋ አደርጋለሁ። የአረንጓዴ አሻራ መርሃ ግብር የሀገርን ስነ ምህዳር ከመጠበቅ አልፎ በአካባቢው ላሉ በርካታ ወጣቶችም የስራ እድልን ፈጥሯል። በክልሉ ከዚህ ቀደም ተተክለው የነበሩ ችግኞችን ዳግም ክፍተቶችን በመለየት የማገገም ስራ እየተሰራ ስለመሆኑም ተጠቁሟል።